ተዋበች ተዋበች፣ ማናት ግንግታይች? ይህን ድምፅ ብዙ ሰዎች እንዴት ነው የጄጄ ብቻ ነው ወይ ወይስ ውስጡ ውስጥ ቤት አለ እያስገባ ነው ምንድን ሰላም፣ መገናኛ ፕሮግራማችን ጀምሯል። እንግዲህ በመገናኛ እየተገናኘን የሆድ የሆዳችንን የምንጫወትበት ፕሮግራማችን ነው። በዛሬ መገናኛ ፕሮግራም ሙዚቀኛ፣ የፊልም ባለሙያ፣ ድርሰት ጸሐፊ ጄጄ እንኳን ደህና መጣ። ጄጄ እንደምን አለህ? አለሁልህ። ስለመጣህ ደስ ብሎኛል። እኔም በጣም ደስ ብሎኛል ስለመጣሁ። ይሄን ድምፅ ብዙ ሰዎች እንዴት ነው የጄጄ ብቻ ነው ወይ ወይስ ውስጡ።

አግበሰበስኩት አግበሰበስኩት ድምጻቸው የወፈረ ከእኔ ጋር የሚቀርቡ ጌታቸው ካሳን፣ ማዩ ሸቴ ተሾመ፣ ምትኩ ማህሙድ፣ አህሙድ ሚሊኮስ ናቸው ምናም ብቻ አግበሰበስኩት እና ሁሉም ደሞ ካልሰራው ደሞ እየጠፋ እየጠፋ ይመጣል ይጠፋል። እና ብቻ የጀመርኩት በቲየትር ነው። ብዙ አልሰራበትም። አራት የሚሆኑ ቲያትሮች በአንድ አመት ሰርቻለሁ ኢትዮጵያ እስከመውጣት በፊት አንድ ይዘው የወጣውም ቲያትር ነበር። ኖ ይዤ ወጥቼ ያለው እዛ ሆኜ ነው የቴድሮስ ስራ የቴድሮስ ስራ ይዘውት መጥተው፣ አለምፀሐይ ወዳጁ ነበር ች ትል የምትለው እሷ ቤት በአጋጣሚ ሄጅ፣ የሚደንቅ ነው አለምፀሐይ ጋር መሆኑን አላወቅኩም። እናያረገው ና ሰፋ ምናምን ላገኛቸው ሄድኩት እና ከዚህ ነው የሚጀምረው። ስቶሪው ስለ ቲያትሩ ምን የምታውቀው ነገር የለም? ኖ ኖ፣ እዛ ሰራ ነበር እንጂ እዚህ ሰርቻለሁ። አራት አይ፣ እዛ ከመጣ በኋላ እነሱ ይዘው መጡ። ምን አይነት እነ ቴዲ ፋዘር ጋር ቢሆን? እሺ። እና ቴዲ ቲያትር እንድሰራ መድረክ ሂድ ሂዳለኝ። ቴዎድሮስ ተስፋዬ ነው። ሄድኩኝ በቃ እዛ ጨረስኩ፣ አራት ቲያትሮች መስራት ድል ገኘ። በዛው ወደ ካናዳ ሄድኩ ማለት ነው። እና እናረጎኝ ሲመጡ ይሄኛውን የቴዎድሮ ስራ ይ ሊሰሩ ሲመጡ ልጎበኛችሁን ሄድኩት እንጂ ያለቀ ስራ ነው የመጣሁ የመሰለኝ። ሳንኳኳ ማን ቢከፍት ጥሩ ነው? ዓለምፀሐይ ወዳቸው

እና ወደ ብዙ ብዙ ስቴቶች ዞሮ ና ባይገርም ብዙ የሚዚካል ድራማ ነው እና ሚዚካል ድራማ እንትን አለ የሚፎከሩ ምናምኖች አሉ። እነሱን ሁሉ እንትን ነበር። በሲዲ ነበላቸው ቴንቦ በሙሉ አካፔ አብዛኛውን አካፔ ላልኩት በራሴ በድምፄ ማለት ጭራሽ አሪፍ ኤዲሽን ሆነለት። ወንዲ አለ ርሳለ

ግዛት መሃል ላይ አካባቢ ነበር። ሁለት ቦታ ነበር የምኖረው እና ፒያሳ ነው የተወለድኩት። ፒያሳ ነው ያደግኩት። ካቴድራል የተማርኩት፣ ጥቁር አንበሳ ሀይስኩል ጨረስኩ። ከዛ በዛው እንዴት ነበር ከሀገር የመውጣት ሁኔታ? እዚህ ምን የሰራ ነበር? ከዛ እንዴት ወጣ ከሀገር? ባይዘወይ የጀርመን እድል የተሞከረ ነበርና ሲበላሽብኝ፣ የምታኮርፈው የለም ቲኔጀሩም ኩርፍያ ላይ ነበርኩ።

ሁለት ወር አልቆየም። ቴሮ ተስፋዬ ነበር ዋና በብዙ ብዙ ነገር ያስተማረኝ። ተስፋዬ ሲማጋ ወሰደን ተስፋዬ ሲማጋ የፌስ ዶክተር የሚለውን ስንጨርስ ራሱ የተመረቅንበትን ብሔራዊ ዋጡት በጣም አሪፍ ከመሆኑ የተነሳ እና ሀዳ ቻንስ ወደ አራት የሚሆኑ ቴያትሮች በአንድ አመት ትሰራ ከዛ ወጣ እንደዛ ነው አካሄድ እንጂ ድምፅ እንዳለኝ አላውቅም ዘፍና አለሁ እኮ አሁን ኢሚቴት ማድረግ ከቲያትሩ ጋር ሲሉኝ እገሬን አስመሰልከው እንጂ ድምፅ አለ አይመስለኝም ነበር። አሁን አምባሰል ወይም የመሀሙድን ወይምሰራተጌተቤተሞላን እንዳንቻ ማረበት ሲሉኝ አልቀኝን አስመሰልከው አስመሰልከው ነው እንጂ ሮል ሚሰብ

ለአንተ አዲስ ነው። ኢንቫሮንመንቱ ነው። ስቲቭ ሪቫን የሚባል ዘፋኛ አለ። ሱፐርስቲሽን ዘፍኖታል። እሺ። እና እሱ ነው ሲያሰሙኝ። የነሱ አሰራር ሱፐርስቲሽን አንተ በስቲቪ ወንደር እንደዚህ ልምድህ ምናምን እና እና ኦፕኒንግ በጣም እኮ የሌለድነ ሄዳንትሮች አሉ። መጥተው የሆነ ሮክ ስታር አላቆም ማነቱ ራሱ ኦፕኒንግ እንዲሰራ ብቻ ነበር የተመረጥኩት። እኔ ደግሞ ያንንም የሰራሁት ከባንዱ ጋር ነው እና ባንዱ ከተለየ እንግራ የምትጋባ ነው የመሰለኝ። ከባንዱ ጋር ካልሆን አልሰራም አልኳት። እሺ ብሎ ዲሉን የሚጨርሱልኝ እነሱ ምናምን፣ ዳሚዝ ማለት ነው። አንዴ ኦፕኒንግ ሰራ ማለት ተተኮስኩ ማለት ነው። ያ ነበር ቻንስ የተከፈተልኝ ሰቁች ቢዛዝ ዋዘ ማተወደውን ዘፈን ጀመረ እድሜ ል ነው የምገኘው ፋይናል የሚ ያምቻ ነው። ላይፍስታይልም ጥሩ አልነበር። አሁን ሳትወድ በግድ ትበላሽ ነበር እንትን እራሱ እዚህ ጋር

ወደዚህ መታል ሙቭ አድርገሀል ወይስ? አዎ ፕላኒም መሰለ አራት ወር እዛ ስምንት ወደዚህ ነው ግን አሁን ከመጣሁ ሶስት አመት አደረኩ። ሆን ያሰብኳቸው ነገሮች ስለአልተሳኩ መስመር መያዝ አለባቸው። አሁን በጣም በሚገርም መስመር እያዘለኝ ነው። መስመር እያዘ ነው። የሙዚቃውን ይዟል። የፊልሙም በጣም አሪፍ ነገር ላይ እየሄደ ይመስለኛል። በጣም ብዙ አይተናል። በጣም ብዙ ሰዎች አሁን እየሰራ ባለበት ተከታታይ ድራማ ላይ ብዙ አይነት ኮመንቶች አይተናል። በጣም ብዙ አይነት

ስ ስማታ ብርቱካን ሽሎሚ የሚለውን አሁን የጌታቸው ካዛ እንደ ከበር አድርግ ልቀ ወዱ ዋለ ጌታቸው ካዛ አሁን በቅርብ ያጣ አንጋፋ አርቲስት ነው። ከዚህ በፊት የእሱ ዘፈን ዘፍኛል፣ አልበማ አለኝ። ብሱ ያቆም ይከረመ ፍቅር ሚለን ከሳቦ ድጋር አንድ ምንጊዜ ማይረሳ ዘወትር ያገረሻል እንዳዳፈኑት ይነዳል ላቅማዳም ሲደረስ ልጅነቱ ታልፎ ባለበት በፍቅር ተነድፎ የጥንት ጽዋቱ የፍቅር መዓዛ ግርም ነው ትዝታ፣ ልብን የሚገዛ ባልቤት የፍቅር ጅማሬ ትውስታ ያለው ይኸው እስከ ዛሬ የከረመ ፍቅር ትዝ ባለ ጊዜ ይሰማል በብዛት ይገኛል ፍቅር በያይነቱ የከረመ ፍቅር ግን አቤት ደስ ማለት ነው።

ቲክቶክ ላይ ብዙ አይቻለሁ፣ ግን ራስ ራንደም የምትለቃቸውን ሙዚቃዎች በጣም ብዙ ሰዎች እንደሚያቸው ብዙ ሰው ጋር እንደሚደርስም አይቻለሁ። ጄጄ ካሳ ብለው ቢገቡ ብዙ ጊዜ የሚወድ ደግሞ ይገርማል። ካንትሪ ሶንግ ዶሎ ዊሊያምስ የሰራትን ራንድ ትራቨስ፣ ወደ በኋላ አንድ ካንትሪ እንደምትጋብዘን ተስፋ አደርጋለሁ።

አሪፍ፣ በጣም አሪፍ ተከታታይ ድራማ ነው። ን ቶሎ ደስ ብሎ የሚሰራት ከምሰራቸው ካራክተር ወጣ ያለ ጨካኝ ስለሆነ ነው። ድምፅ ንወዶት እንዲጨክን ነው መሰለኝ ሀብትሻውን የሆነ ነገር ሲላይ ነበረ ልትሞት አማረ መሰለኝ ምናምን ብትል ራሱ ይገላል። ለዛ መሰለኝ የመረጡትና ውዝ ተወዷል። መወደዱን ግን ልምናገር ይችላል። በህግ አምላክ ከነሰልሙን አለሙ ጋር ነገር በቅርብ ደግሞ እንመጣል። ባገር ድንገት የተሰራ ፊልም ነው። ድንገት ሰው በደም ታስቡበት የተሰራ ነው። ግን ትንሽ ፓርት ልሰራ ብዬ ካናዳ ውስጥ ከኬኔዲያን አክተሮች ና ኢትዮጵያን አክተሮች አብረን የሰራ ነው ። ጸሐፊ ጴጥሮስ ይባላል። እና ጴጥሮስ ሁለት ክፍል መታወቂያ የሚለውን የደረሰ ደራሲ ነው። ከካናዳ ሆኖ አሁን ይህን ተከታታይ ጀምሯል። እና እዛ ትንሽ ፓርቲ ርቼለት መጣው ትንሽ ፋርስ ኤፕሪል ላይ ተፈራሪ የጀመራለሁ ያለኝና ጽሁፍ ደረጃ አልቋል። በፊልሙ ይሄ ነው። በአልበሜ ሬዲ የሆነ ነው። ሶስት ተከታታይ ሲንግሎች ይለቃሉ። አንደኛው ብርቱካን ነችሎ ጌታቸው ከዛ በጥሩ ሁኔታ ተሰርተዋል ይለቀቃል። ሁለተኛው ማር የሚል ነው። ሶስተኛው ደግሞ ውብ ነች። በጣም ደስ ደስ የሚሉ ስራዎች ናቸው። በአንድ ወር ልዩነት በተርታ የምናደመጣቸውን የሚሆን ነገር ነው። እስቲ በዛው ከዚህ ማሳንወጣ እንዲ የካንትሪ ሙዚቃውን እስቲ አሁን ደግሞ ትንሽ አሰማል እና፣ ብዙ አለ አንተ፣ ካንትሪ የትኛውን ከለቀኳቸው፣ አንድ የድሮ ይቻላል ወይ?

በጣም አሪፍ ጥብቅና ካልቆም ብለሽ ማለት ሽ የሰው ችግር አይገባህም፣ አይገባኝም፣ አያገባሽ ለምን ትቆጣኛለህ? በማያገባሽ እና በማይገባሽ ነገር ጣልቃት። ተስፋ የመቁረጥ ጉዳይ ገጥሞ ያውቃል ወይ አችልም ተብለ የቆምክበት ታይሚንግ ነበረ ያለ። ነው ቻለንጅ ያለ ነው ባይ ዘ ዌይ። የማይንቀሳቀስ ሰው ነው ቻለንጅ የማያጋጥመው። አሁን ንፋስ ብዙ የሌለበት ታይም ላይ ቆመህ አንተ ቆመህ እያለ ማለ ንፋስ የለ በምትል በሳ በብስክሌት የሚሄደው ሰው ግን አረ ውሸት ነው የሚለው ሬዚስት የሚያደርገው ነገር አለ። ሬዚስተንስን ፈርተህ ግን የምታቆም ከሆነ አሸናፊዎች፣ ሉዘሮች አያሸንፉም ተስፋ አይቆርጡም፣ ተስፋ የሚቆርጡ አያሸንፉም። አሸናፊዎች ተስፋ አይቆርጡም። ጋት ምንድን ነው ያልኩት? አሸናፊዎች ተስፋ አይቆርጡም፣ ተስፋ የሚቆርጡ አያሸንፉም። ስለዚህ ፌል ብዬ መውደቅ ውድቀት ውድቀት የሚሆነው አሜን ብለህ ስትቀበለው ነው። ስትወርቅ በጀርባህ ተኛ፣ ምክንያቱም የምታየው ወደ ላይ ብቻ ነው። ስለዚህ ኔክስት ስቴፕ መነሳት ብቻ ነው። ስለዚህ ውድቀትን እንደውድቀትነቱ ውድቀትነቱ ማልሰብ አታርግበት። ስታልም ደግሞ ለጨረቃልም ጨረቃን ብትስት ከከዋክብቶች አንዱ አታጣውም። ስለዚህ ሁል ጊዜ እኔ አልወድቅም፣ አይደለም መውደቅን አልቀበልም የመጨረሻው ነው ብዬ አልቀበልም። ሮክ ባቶም ብመታ ከዛ በኋላ ያለ ስቴፕ ወደ ላይ እንደሆነ ስለ

አንድ ጋር ሰርተህ ነበረ። የአማርኛን ሙዚቃ በእንግሊዘኛ እንዴት አስብከው? ነገር ግን እንዴት ሊመጣ ይችላል? ሰው ሳያህ የምታደርጋቸው መስታወት እያየህ ላይኖር ይችላል።

ምቧሳ ብላችሁ ብትገቡ ቀጥታ ስ ይቻላል። ሰርች ቢያደርጉት ራሱ ቫይራል ስለወጣ ታገኝታላችሁ። በጣም አሪፍ ጄ፣ በዚሁ አጋጣሚ ማመስገን የምትፈልገው ሰው ካለ ሁሉ አንተን ለኢትዮጵያ ለኢትዮጵያ ሰላም በረከት ፍቅር ይብዛ በተለይ ቤተሰቦች ከልቤ ነው መወዳችሁ። ያልናንተ ምንም የሚሆን ነገር የለም። አይ ላቭ ዩ ጋይዝ እጅጋር ግን አመሰግናለን። መገናኛ ፕሮግራማችን እንዲህ እንዲህ እያለ ወደ መጨረሻው ደርሷል። እንግዳችን ጄጄ ካሳ ነበር። ጄ ቴንኪው ይወጣል።